የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያም በአማራ ክልል በርካታ አካባቢዎች በተለይም በጎጃም ቀጠና ጠንካራ ውጊያ መቀስቀሱ ተነገረም። የፋኖ አመራሩ ከአብይ አህመድ ከሰሞኑ በተሰጠ የኦፕሬሽን ትዕዛዝ ሳቢያ እየተደረገ ያለው ውጊያ ነው ብለውታል። የክልሉ ምክትል ርዕሰ መስተዳደር ደግሞ ቆምጨጭ ያለ ዘመቻ ላይ ነን ይላሉ። ቀዳሚው መረጃችን ይሆናል። አቶ አለም ገብረዋህድ ተሾሙ። ሹመቱ አቶ ጌታቸው ረዳ እየነፈጓቸውን የሚመልስ ነው ተብሎለታል። ተጨማሪውን ይዘናል። ሚኒስትሩ ለገሰ ቱሉ አለቃቸውን ከደርግ ጋር አነጻጽረው ጽፏል። ኢትዮጵያንም ብታጣጥሉትም እየተመነደገች ነው ያሉት ለገሰም ዘመኑን ያብይ ትውልድ ዘመን ብለውታል። ይሄንንም ይዘናል። ብልጽግና ከአዲስ አበባ ብቻ ግማሽ ቢሊዮን የሚደርስ ገንዘብ ከቅጣት መሰብሰቡን ገልጿል። ይህም ከቅዱስ ሰባ በመቶ የተሳካ ስለመሆኑ አምኗል። ተጨማሪ አለን በኦሮሚያ ክልል ምስራቅ ወለጋ የመንግስት ኃይሎች በታጣቂዎች ተገደሉ ሲል ብልጽግና ገልጿል። ጥቃቱ የተፈጸመው ወደ አዲስ አበባ በመጓዝ ላይ በነበሩ የሚሊሻና ፖሊስ አባላት ላይ ነውም ብሏል። ሌላኛው መረጃችን ነው። ኢራን ከአሜሪካ ጋር ይደረጋል ስለተባለው ድርድር ማስተባበያ አውጥታለች። የሀገሪቱ የውጭ ጉዳይ ሚኒስትር በኒውክሌር ተቋማት ላይ የደረሰው ጉዳትን ግን ቀላል አልነበርም ብሎታል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። መልካም ቆይታ ይሆንላችሁ። በአማራ ክልል በርካታ አካባቢዎች በተለይም በጎጃም ቀጠና ጠንካራ ውጊያ መቀስቀሱ ተነገረም። የፋኖ አመራሩ ከአብይ አህመድ ከሰሞኑ በተሰጠ ኦፕሬሽን ሳቢያ እየተደረገ ያለው ውጊያ ነው ብለዋል። የክልሉ መከተል ርዕሰ መስተዳደር ደግሞ ቆምጨጭ ያለ ዘመቻ ላይ ነን ይላሉ። ሀቀኛ ድርድር፣ ፖለቲካዊ ንግግር ሊፈታቸው በሚገቡ የክልሉ ወጣቶች ጥያቄዎች ላይም ይህንን ጩኸት እናውቀዋለን ከሚል ማጣጣል ወደ ወታደራዊ ዘመቻ የተሸጋገሩ አገዛዙም አሁንም ውጊያ አሁንም ስምሪት ላይ ነው ዛሬ በጎጃም ቀጠና ከሰሞኑ ደግሞ በደቡብ ጎንደር በርካታ ስፍራዎች የተቀሰቀሰው ውጊያም የጦርነቱን መቀጠል የሚያመላክት ነው። በምዕራብ ጎጃም ቋሪት ወረዳ ከገነት አቦ እስከ ገበዘ ማርያም የተደረገው ውጊያም በከባድ መሳሪያ የታገዘ እንደነበርም ተሰምቷል። ይህ ወረዳ ለረጅም ወራት በፋኖ ኃይሎች ቁጥጥር ስር የነበረ እንደሆነም የሚታወቅ ነው። በምስራቅ ጎጃም ሞጣ ከተማ ከከተማው ከመሀል አደባባይ፣ አየር ማረፊያና ማርያም አካባቢ የፋኖ ኃይሎች ጥቃት አድርሰው ሰብአዊ ጉዳት መንግስት ኃይሎች ላይ ማስከተላቸውን ገልጿል። በዛው በጎጃም ቀጠና ከዳንግላና አዲስ ቅዳም አካባቢዎች ቅርብ ርቀት ላይ ከተደረገ የተኩስ ልውውጡ በኋላም የፋኖ ኃይሎች ወደ ፋግታ መግባታቸውን አሳውቋል። በክልሉ ርዕሰ መዲና ቅርብ ርቀት ባሉም ከአዴት በብራ አዳማ ወደ ዋሸራም ከባህር ዳር በብራ ዳማ ወደ ዋሸራ ባሉ አካባቢዎችም የተኩስ ልውውጦች እንደነበሩ ይገልጻሉ። ከባህር ዳር በአዴት ወደ ዘመንና አስተሩ የተጓዙ የመንግስት ኃይሎች ጋር የተደረገ ውጊያም ጠንካራ እንደነበር ያክላሉ። በሰከላ ዙሪያ አንጀሊናም ከበሳ በተባሉ አካባቢዎችም ዘመቻዎች ነበሩ። ከሰሞኑ ማለትም ባለፉት ሶስት ቀናት ውጊያ እየተደረገበት የሚገኘው ቀጠና ደግሞ የደቡብ ጎንደር ዞን ነው። ደራ፣ ፎገራ እስቲ አካባቢዎች ላይ ውጊያ ሲደረግ ነው የሰነበተው። ይህንን ተከትሎ ከመካነ ኢየሱስ እስቴም፣ አንዳቤትና እስከ ደብረ ታቦር ባሉ አካባቢዎች መንገድ መዘጋቱ ታውቋል። እነዚህ ሁሉ ዘመቻዎች ክረምቱ ከመግባቱ በፊት የፋኖ ኃይሎችን መደምሰስ በሚል ዘመቻዎቹ ተከፍተ ተከተው፣ በብልጽግናው መንግስት በኩል ስምሪት መሰጠታቸውን ተከትሎ እየተከናወነ ያለ ነው። የተሰጠው ይህ ስምሪት ግን ተማሪዎች ፈተና በሚወስዱበት አርሶ አደሩም ዘር በሚዘራበት ወቅት መሆኑን ልብ ይሏል። በአማራ ክልል ደቡብ ጎንደር ዞን የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የሚወስዱ ተፈታኞችም ፈተናው ወደሚሰጥበት ደብረ ታቦር ዩኒቨርሲቲ ለመሄድ መቸገራቸውን የዘገበው ደግሞ ዋዜማ ነው። ተፈታኞቹ ከዛሬ ጀምሮ እስከ እሁድ ድረስ ወደ ዩኒቨርሲቲ መግባት እንደሚጠበቅባቸውም ነው የሚገልጹት። ይሁን እንጂ ታጣቂዎቹ ከእስቴ ወረዳና አካባቢው ወደ ስማዳ ወረዳ፣ ከስማዳ ወረዳና አካባቢው ወደ እስቴ ወረዳ፣ እንደዚሁም ወደ ጋይንት አቅጣጫ ባሉ መንገዶች ላይ የተሽከርካሪ እንቅስቃሴ ገደብ መጣላቸውን እንደነገሩት ገልጿል። ከነዚህ ዘመቻዎች ባሻገር በሰሜን ወሎ ራያ ቆቦ በርካታ አካባቢዎች ላይ የከባድ መሳሪያ ድብደባው እንደቀጠለ ሲሆን በኮረብታማ ስፍራዎች ላይ የሚፈጸመው ይህንን ድብደባ ተከትሎ ጉዳት የደረሰባቸው የእምነት ተቋማት ስለመኖራቸውም ተነግሯል። ወደ የተለያዩ አቅጣጫዎች ከፍተኛ ቁጥር ያለው ሰራዊት ተሰማርቷል፣ ያሉት የፋኖ አመራሩ አስረስማረ ደግሞ የሰሞኑ ያገዛዙ ዋነኛ ተልእኮም የአርሶ አደሩን የዘር ወቅት ማስተጓጎል እና በቅርቡም ጠቅላይ ሚኒስትር አብይ አህመድ በተለይም ጎጃም አካባቢ ጠንካራ ኦፕሬሽን እንዲደረግ ለወታደራዊ አመራሮች የሰጡ ተልእኮን ማስፈጸም ነው ይላሉ። ከሰሞኑ ህዝብ እንደ ክርስቶስ ይሰቀልልን ሲሉ የተሰሙት የክልሉ ምክትል ርዕሰ መስተዳድር ይህንን ተናግሯል። እዚህ ቀበሌ ላይ ሰላም እንዲረጋገጥ ከተፈለገ ምክንያቱ ላይ መግባባትንና እንደ ክርስቶስ መሰቀልንም ይጠይቃል። ሰላም እንዲበጣ ከተፈለገ እኔ ሹም አሁን ደግሞ የሚደረገው ዘመቻን ዕውቅና ሰጥተው በክልሉ ወጣቶች ላይ የሚደረግን ዘመቻ ቆምጨጭ ያለ ሲሉ ይገልጹታል። ቆምጨጭ ብሎ ቆፍጠን ብሎ ህዝብ ጋሁንን ህግ ማስከበር ነው የመጨረሻው የተባለው ነገር ህግ ማስከበር የሰጠ አካል ነው ይዘህ ህግ እናስከብራለን በብልጽግናው አመራሮች ዘንድም ይሁን በመከላከያ ሰራዊቱ አዛዦች በኩል የፋኖ ኃይሎች ተበትኗል፣ አብቅቶላቸዋል የሚለው ተደጋግሞ የተነገረ ስለመሆኑ የሚታወቅ ነው። አሁን የሚደረገውና አመራሮቹም ቆምጨጭ ያለ የሚሉት ዘመቻ ከማን ጋር ነው የሚለው ጥያቄ የሚነሳውም እዚህ ጋር ነው። አቶ አለም ገብረዋህድ ተሾሙ። ሹመቱ ጌታቸው ረዳ የነፈጓቸውን የሚመልስ ነው ተብሎለታል። የህወሀት ማዕከላዊ ኮሚቴ አባል እንዲሆኑና ከፖሊት ቢሮ ዝቅ እንዲሉ የተደረጉት የቀድሞ የድርጅቱ ጽፈት ቤት ኃላፊ አቶ አለም ገብረዋህድ አሁን በክልሉ ምክትል ፕሬዚደንት ማዕረግ መሾማቸውን ኢትዮ ፎረም አረጋግጧል። አቶ አለም ረዘም ላሉ ዓመታት የህወሀት ጽህፈት ቤት ኃላፊና የፖሊት ቢሮ አባል ሆነው የቆዩ ከመሆናቸው በተጨማሪም እስከ አቶ ጌታቸው ረዳ ፕሬዚደንትነት ዘመን ድረስ በምክትል ርዕሰ መስተዳድር ማዕረግ በአማካሪነት ይሰሩ ነበር። ይሁን እንጂ የቀድሞ የትግራይ ክልል ፕሬዚደንት ከህወሀት አመራሮች ጋር ውዝግብ ውስጥ በገቡበት ወቅት ከዚህኛው መንግስታዊ ኃላፊነታቸው እንዲነሱ ተደርጓል። በድርጅቱ ውስጥ ቁልፍ የሚባለውን እያደረ የመረጃጀት ጉዳይ ከሌሎች የፓርቲ ሰዎች በተሻለ ያውቁታልና ይቆጣጠሩታል የሚባልላቸው አቶ አለም ገብረዋህድ አሁን ተመሳሳይ ይዘት ያለው ሹመት በጄኔራል ታደሰ ወረደ ተሰጥቷቸዋል። ከሰኔ አንድ ጀምሮ የተሰጠው ይህ ኃላፊነት አቶ አለም የድርጅቱ ጽፈት ቤት ኃላፊና የፖሊት ቢሮ አባል በነበሩበት ወቅት የተሰጣቸው መንግስታዊ ኃላፊነት ሲሆን የዞን የወረዳና የከተማ የፖለቲካ ጉዳዮች አማካሪ እንዲሆኑ ተመድበዋል። ከዚህ ቀደም በነበረው ልማድ ይህ ኃላፊነት የሚሰጠው የህዋ ጽፈት ቤትን ሀላፊነት ለሚመራ ሰው ቢሆንም አሁን ግን ለማዕከላዊ ኮሚቴ አባሉ አለም ገብረዋህድ የተሰጠ ሆኗል። ሹመቱ የተሰጠው በህወሀት አቅራቢነት ይሁን በራሳቸው በጀነራል ታደሰ ብቸኛ ፍላጎት ግን የታወቀ ነገር የለም። ህወሀት እንዲያሉ መረጃዎችን በሚያሰራጭባቸው ቋቶቹ ሹመቱን በማስመልከት የሚያለው ነገር የለም። ሹመቱን በማስመልከት ከብልጽግናው ፕሬዝደንት በኩል በይፋ የተገለጸ ነገር ባይኖርም አቶ አለም ገብረዋህድ አብይ አህመድን ለመሪነት መምረጥ ኢትዮጵያን እንዲያፈርስ መፍቀድ ነው፣ ሰውዬው ሀ ሀገሪቱን ያፈርሷታል ብለው በ2010 መጋቢት ላይ በጥብቅ ከተከራከሩ የኢህአዴግ ምክር ቤት አባላት አንዱ ነበሩ። ከዛ በኋላ ላጭር ጊዜ በቆየው የኢህአዴግ ስብስብ ውስጥ ሁሉንም የአብይ አቋሞችን በመቃወም አስተያየት ሲሰጡ እንደነበርም ይነገርላቸዋል። ሚኒስትሩ ለገሰ ቱሉ አለቃቸውን ከደርግ ጋር አነጻጽረው ጽፏል። ኢትዮጵያን ብታጥላሏትም እየተመነደገች ነው ያሉት ለገሰ ቱሉም ዘመኑን የአብይ አህመድ ዘመን ብለውታል። በኢህአዴግ ዘመን ከነበሩ ከፍተኛ ባለስልጣናት መካከል አንዱ የነበሩትናም በወቅቱ የኢህአዴግ መስመር ለአምሳ መታት ዓመታት ያገለግላል እያሉ ካድሬ ሲያስተምሩ ይታወቅ የነበሩት ለገሰ ቱሉ የነበሩበትን አውግዘው የጠቅላይ ሚኒስትር አብይ አህመድ ታማኝ አገልጋይ ከሆኑ ሹሞች መካከል አንዱ ናቸው። ለገሰ ቱሉ አለ ማድረቃቸው ለማወደሱ ወደ ኋላ ተመልሰው ከደርግ ጋር ማነጻጸር አስፈልጓቸውም ታይቷል። የደርጎቹ ሰዎች ኢትዮጵያ ጥቅደም የሚል መፈክር ነበራቸው በማለት የጠቀሱት ለገሰም ይህንን በአውንታ ያነሱትን ሀሳብ በዘመኑ ለነበረው ልቂት ምክንያት የሆነ መፈክር አድርገው የሚያስቡት የዛ ዘመን ትውልድ ሰዎች ቢኖሩም እርሳቸው ግን የአሁኑን አለቃቸውን ለማወደስ ተጠቅመውበታል። ከዛ ከደርግ መፈክር የተነሱት ለገሰም የዛሬው የአብይ አህመድ ኢትዮጵያን ቀዳሚ ለማድረግ የረጅም ጊዜ ትልም ከማስቀመጥ ተሻግሮ ኢትዮጵያን እያደሰ ነው ብለዋል። ምንም እንኳን ደርግ ኢትዮጵያ ትቅደም ብሎም በቀይ ሽብር የሚሆን በጦርነት የገደለው ህዝብ የነለገሰ ቱሉ መንግስት ከገደለው ህዝብ ጋር ፍጹም የተራራቀ ቢሆንም ይህንን እንደ መልካም መፈክር ግን ጠቅሰውታል። ኢትዮጵያ ትቅደም ያለምንም ደም የሚል መፈክር የነበረው ደርግ ከተፈጥሯዊ አደጋ ውጭ በሆነ መልኩም በመንግስት የተገደሉ ዜጎች በቀይ ሽብር ከ50 ሺህ በላይ በርስ በርስ ጦርነቱ ደግሞ 50 ሺህ ገደማ እንደሚሆኑ መረጃዎች ያሳያሉ። ይህ 1 ሀያ ሽሟች ማለት ደግሞ የኮሚኒኬሽን ሚኒስትሩ በሚያገለግሉት አገዛዙ ዘመን ከተገደለው አንጻር ሲታይ ከሶስት ወራት ያነሰ ኮታ ሆኖ እናገኘዋለን። እንዲህ ያለውን አገዛዝ የአብይ አህመድ ትውልድ ያሉት ለገሰ ቱሉም በዓለም 86 ሚሊዮን ህዝቧን በማድሄት አንደኛም በአፍሪካ በኑሮ ውድነት ቀዳሚም በእርስ በርስ ጦርነት ብዙ ህዝቧን በመግደል ከዓለም ቀዳሚ እየተባለች እንድትጠራ ያደረጓትን ኢትዮጵያን በየትኛውም መስፈርት ማንሰራራት ጀምራለች ሲሉም ገልጸዋታል። ይሁን እንጂ መስፈርቱ የ ኢኮኖሚ ይሁን ሰላምና ጸጥታም የዲፕሎማሲ ይሁን ዲሞክራሲ አላስቀመጡም። ይልቁንም ጎረቤት ሀገራት ጭምር ኢትዮጵያን በሚያባርሩበት ወቅት ዜጎች ብቻ ሳይሆኑ አፍሪካውያን የሚኮሩበት ኩሩ ሀገር እየፈጠረ ነው በማለት ጽፈው፣ ወዳጄ አንተ ታጣጥለው ይሆናል በማለት አለቃቸው ሚራክል እየታየ ነው ሲሉት የነበረውን ጉዳይ እርሳቸው ኢትዮጵያ ሌሎች ከሚያስቡት በላይ እየተመነደገች ነው ብለዋል። እነዚህ ሌሎች የሚያስቡት የተባሉት አካላት የተባበሩት መንግስታት ይሁኑ

በግልጽ አልታወቀም። የራሳቸውን አለቃ ከደርጎች ጋር ያነጻጸሩት ለገሰ ቱሉም ደርግ የሀገር ሉዓላዊነት ከወራሪዎች ሲከላከል እርሳቸው የሚያገለግሉት የኦህዴድ ብልጽግና ግን ኢትዮጵያን በያቅጣጫው ለውጭ ወራሪዎች አጋልጦ መስጠቱን ደርግ የመሠረተ ትምህርትን ለማስፋፋት ብዙ ስራ መስራቱም ብልጽግና ግን በአንድ ዓመት ብቻም በሚሊዮኖች የሚቆጠሩ ተማሪዎችን ከትምህርት ገበታ ውጭ ማድረጉም አስር ሺህ የሚደርሱ ትምህርት ቤቶችንም በጦርነት ሳቢያ ለጉዳት አሊያም ለከፊል ጉዳት ማጋለጡ ነው።

በኦሮሚያ ክልል መስራቅ ወለጋ የመንግስት ኃይሎች በታጣቂዎች ተገደሉ ሲል ብልጽግና ገለጽ። ጥቃቱ የተፈጸመው ጉዳት ዲስ አበባ በመጓዝ ላይ በነበሩ የሚሊሻ የፖሊስ አባላት ላይ ነው ብሏል። በምስራቅ ወለጋ ዞን ወደ ነቀምቴ በመጓዝ ላይ በነበረ የጸጥታ ኃይሎች ተሽከርካሪ ላይ ጥቃት መፈጸሙን መዘገባችን ይታወሳል። ቢቢሲ አፋን ያነጋገራቸው የብልጽግና የአካባቢው ሹማምንትም ይህንኑ አረጋግጧል። ጣቢያው በምስራቅ ወለጋ ዞን ጌዳያና ወረዳም ሰባት የመንግስት የጸጥታ ኃይሎች በታጣቂዎች ተገደ ተገድለዋል ሲል ነው የዘገበው። ወደ አዲስ አበባ ይጓዝ በነበረ ተሽከርካሪ ላይ ታጣቂዎቹ ትናንት ጠዋት ተኩስ ከፍተው ግድያውን መፈጸማቸውን የወረደው አስተዳደር አሳውቋል። መኪናው ታታ የተሰኘ የህዝብ ትራንስፖርት መሆኑን የጠቀሰው አስተዳደሩም በውስጡ የፖሊስ አባላትና የሚሊሻ ኃይሎች እንደነበሩ ማክሏል። በዚህም በጥቃቱ ሶስት ፖሊሶችና አራት ሚሊሻዎች መገደላቸውን ጠቁሙም ሌሎች የቆሰሉ እንዳሉና ወደ ሆስፒታል መወሰዳቸውን አረጋግጧል። የቆሰሉት በጊዳያና ሆስፒታል ሕክምና እየተደረገላቸው እንደሚገኝ የጠቆመው አስተዳድሩም ሁለቱ ግን ከባድ ጉዳት ስላጋጥማቸው ወደ ነቀምቴ ሪፈራል ሆስፒታል መወሰዳቸውንም ገልጿል። ከፖሊሶቹና ከሚሊሻዎቹ ውጭ በሌሎች ተሳፋሪዎች ላይ ምንም ጉዳት አልደረሰም ሲልም ነው ያከለውም። ብልጽግና ከአዲስ አበባ ብቻ ግማሽ ቢሊዮን የሚደርስ ገንዘብ ከቅጣት መሰብሰቡን አሳወቅም ይህም ከእቅዱ ሰባ በመቶ የተሳካ መሆኑን ገልጿል። በዘመናዊ ስርዓት መንግስት ዜጎች ህግና ደንብ አስከባሪ እንዲሆኑ የሚያደርግን ተግባር መፈጸም የአንድ መንግስት ኃላፊነት ነው። በዚህ ደንብ የሚተላለፉ ህግም የሚጥሱና መመሪያ የሚያከብሩ ዜጎች ቁጥር በዝቶም በእነዚህ ምክንያትም ዜጎች ለቅጣት የሚከፍሉት ገንዘብ እንዲቀንስ ማድረግ መንግስታዊ ግዴታ ሆኖ በተለያዩ ሀገሮች የሚሰራበትም ነው። አዲስ አበባ ያለው ብልጽግና ግን ዜጎቹን ሰበብ ፈልጎ በመቅጣት የሚሰበስበውን ገንዘብ የሚያሰላ ሆኖ ቀጥሏል። እየተገባደደ ባለው የበጀት አመት ውስጥ ከ1.5 ትሪሊዮን በላይ ገቢ እሰበስባለሁ ያለው ብልጽግና ከአዲስ አበባ ከተማ ከቅጣት ብቻ 569 ሚሊዮን ብር ለመሰብሰብ አቅዶ የአብይን ዛፍ ተደግፋችሁ ያዳነችን ሳረግጣችሁ በሚል ሲቀጣ ከርሞም ሰባ በመቶውን አሳክተዋል ተብሏል። በዚህም ደንብ በተላለፉ ተቋማትና ግለሰቦች ላይ በተወሰደ እርምጃ

ወደ 397 ሚሊዮን ብር መሰብሰብ ተችሏል ሲል የከተማ አስተዳደሩ አሳውቋል። ይህ ገቢ ከተሰበሰበባቸው ዘርፎች መካከል ህገወጥ ግንባታ የተባለው ሲሆን በማህበረሰቡ ጥቆማ መሰረትና በደንብ አስከባሪዎች ቁጥጥር እርምጃ ተወስዷልም ይላል። በቱቦች ላይ ቆሻሻዎችን መጣል እየተገባቸው ባልፈጸሙ ግለሰቦችና ተቋማት ላይ ደግሞ ተደጋጋሚ ቅጣት መፈጸሙንም ተቋሙ አሳውቋል። ይህንን የሚያስፈጽሙ ከ10 ሺህ በላይ ሰራተኞች አሉኝም ብሏል። ቅጣት እየዞሩ በመሰብሰብ የመንግስት መንግስት ካዝነን ማሳደግ ያለባቸው እነዚህ ሰራተኞች ግን ቁጥራቸው ስላነሰ ለመጨመር እቅዳለ ተብሏል። ከዚህ በተጨማሪ ቅጣቱን የበለጠ ለማስፋት ቴክኖሎጂ ተግባራዊ እንዲደረግም መታዘዙ ተነግሯል። ኢራን ከአሜሪካ ጋር ይደረጋል የተባለውን ድርድር አስተባበለች። የሀገሪቱ የውጭ ጉዳይ ሚኒስቴር በኒውክሌር ተቋማት ላይ የደረሰውን ጉዳት ግን አምኗል። ከእስራኤል ጋር ለአስራ ሁለት ቀናት የዘለቀ ጦርነቱ ማብቃቱን ተከትሎም ሀገራቸው ከአሜሪካ ጋር የኒክሌር ድርድር ልትቀጥለው መባሉን የኢራን የውጭ ጉዳይ ሚኒስትር አባስ አራግቻ አስተባብለዋል። እስራኤል በኢራን ላይ ጥቃት ከመሰንዘሩ አስቀድሞም የቴህራንን የኒክሌር መርሃ ግብር ለመገደብ የሚያስችል አዲስ ስምምነት ላይ ለመድረስ ያለመም የአሜሪካ ኢራን የኒክሌር ውይይት በመካሄድ ላይ እንደነበር ይታወቃል። የአሜሪካው ፕሬዝደንት ዶናልድ ትራምፕም በሁለቱ ሀገራት መካከል የተደረገው አውዳሚ ጦርነት ስምምነት በተኩስ አቁም ስምምነት መቋጨቱን በተያዘው ሳምንት ማሳወቃቸው የሚዘነጋ አይደለም። በማግስቱም ዋሽንግተን ከቴህራን ጋር በሚቀጥለው ሳምንት ውይይት ይጀመራል ብላ ነበር። ነገር ግን የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ይህንን እንደ ግምት እንደሚወስዱት በመግለጽ የኢራንን ወደ ውይይት ጠረጴዛ የመመለስ ተስፋ ለጊዜው ዘግተውታል። ድርድሩ እንደገና ለመጀመር ምንም አይነት ስምምነት አልተደረገም። ስለ ድርድር እንኳን አልተወራም። በተጨማሪም አሁን ላይ መደራደር ምንም ፋይዳ የለውም ሲሉ ነው የተናገሩት።

ከሰሞኑ በኢራን የኒውክሌር ተቋማት ላይ የተፈጸመውን ጥቃት በተመለከተ ሲናገሩም የደረሰው ጉዳት ቀላል አይደለም ገና እየተገመገመ ነው በማለት ነው የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒም የኢራን የኒክሌር መሰረተ ልማት ላይ ምንም ጉዳት አልደረሰም ሲሉ ንግግር ካደረጉ በኋላ የውጭ ጉዳይ ሚኒስትሩ ያሰሙት ቃል መሆኗል ጉዳቱ በአጠቃላይ ከፍተኛና ከባድ እንደሆነ ይገመገማል ያሉ ሲሆን ጦርነቱ በኢራን የኒክሌር መርሃ ግብር ላይ አለመረጋጋት በመፍጠር ከአለም አቀፉ የአ አቶሚክ ኤነርጂ ኤጀንሲ ጋር ያለን ግንኙነት የበለጠ አሻክሮታል ሲሉም ሚኒስትሩ ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።